እዚህም በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ። ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርህለት እርሱ ያጠምቃል ሁሉም ወደ እርሱ ይመጣሉ አሉት። ዮሐንስም መለሰ። ከሰማይ ካልተሰጠው በቀር ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም ነገር ግን ከእርሱ በፊት ተልኬ አለሁ እንዳልሁ ራሳችሁ ትመሰክሩልኛላችሁ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ደስታዬ ተፈጸመ። እርሱ ሊልቅ፣ እኔ ግን ላንስ ያስፈልጋል። በኢየሱስና በዮሐንስ ደቀ መዛሙርት መካከል ክርክር ሆነ፣ ግፊያ። ክርክሩ ደግሞ የዮሐንስ ደቀ መዛሙርት እንተጋ፣ ስንት ሰው እንደሚገለገል አታይም? ስንት እኮ መሪ ስንት ፈሪሳዊ ስንት ቀራጭ ንስሐ እየገባ አንተ እኮ ሄሮድስን የገሰጽክ መንገድ ጠራጊ በኤልያስ መንፈስ የተነሳ ይሄ ግን ማነው ትናንት የመጣው ግን በዮርዳኖስ ማዶ ካንተ ጋር የነበረው አንተም ደግሞ ስለ እሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብለህ መስክረለት የነበረው የለም እሱ በጣም እያጠመቀ ነው ሰዎች ወደሱ እየጎረፉ ነው። እና ምን ትላለህ? ትንሽ ኩም አድርገዋ። ዮሐንስም መለሰ እንዲህ ሲል ይላል ሰው ከሰማይ ካልተሰጠው ከሰማይ ካልተሰጠው ከሰማይ ካልተሰጠው ከሰማይ ካልተሰጠው ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁ ይልና ነገር ግን ከእሱ በፊት ተልኬአለሁ እናንተ ራሳችሁ ትመሰክሩልኛላችሁ ይልና፣ ሙሽራይቱ ያለችው እሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ ደስ ይለዋል። እስቲ ተናገሩ፣ እኔ ሚዜ ነኝ ይበሉ። ተናገሩ፣ ሙሽራውን አልሸፍንም በሉ። ተናገሩ። ወደ ሙሽራው ነው የማመለክተው። ስለ ሙሽራው ነው የምዘምረው። ሙሽራው ስብከቴ ነው። ሙሽራው ሕይወቴ ነው። ሙሽራው ጌታዬ ነው። ሃሌሉያ! ለሙሽራው ሙሽሪቲን አዘጋጃለሁ። ምን ይላል ሚዜው? በሙሽራው ድምጽ ደስ ይለዋል። በማን ድምፅ ቆሞ ራሱ የሙሽራውን ድምጽ ሲሰማ ሚዜው በሙሽራው ድምጽ። እስኪ በሰርግ ቀን አስቡት። በሰርግ ቀን ልታይ ልታይ እኮ ሚዜ አይልም። ሚዜ ጠብ እርግፍ የሚለው ሙሽራውን ለማድመቅ፣ በሙሽራው ፊት ነው ሰልፍ የሚይዙት። ለሙሽራው በሙሽራው አበባ ይዘው አንድ አይነት ልብስ ለብሰው ሰርጉን ለማድመቅ ለየት ያለ ልብስ ሙሽራው ይለብሳል። ግንን ድምቅ ይላል። ንጉስ ነው ይባላል። ሙሽራ አይደል? ሚዜ ግን በሙሽራው ድምፅ ደስ ይለዋል። በኢየሱስ ስም እርሱን ማክበር ይሆንላችሁ። እዚ ተናገሩ። እኔ በሙሽራው ድምጽ ደስ ይለኛል። ሙሽራውም መስማቴ፣ ሙሽራውም ማጀቤ፣ ሚዜ መሆኔ ስለሱ እንድመሰክር መላኬ። ስለ እሱ ልትመሰክር ስለ እሱ ልትናገር ስለ እሱ ልትዘምር መላክ ክብር አደለም እና እንዴት ነው? ትልቅ ኦፖርቹኒቲ አደለም ራሱ ይህን የመሰለ ሚዜ ማለት ነው። አብ ያዘጋጀውን ሰርግ፣ የሰማይን ሰርግ፣ የሰማይን ድግስ ሙሽራን ለየት የሚያደርገው አለ ሚስት አለችው ሙሽራ አይተው አለችው አለ ይሄ እኮ አጃቢ ነኝ ማለት የኔ አይደለም ነው፣ ኮንግሬጌሽኑ የኔ አይደለም ነው፣ ህዝቡ የኔ አይደለም ነው፣ ሽርጉድ የሚለው የኔ አይደለም። እኔ ሚዜ ነኝ፣ ሙሽራው እሱ ነው። እሱ ሊልቅ አለመጨረሻ እሱ ሊልቅ፣ እሱ ሊነግስ፣ እሱ ሊታይ፣ እሱ ሊጎላ፣ እሱ ሊሰበክ ይለይላችሁ ብሎ እኔ ላንስ ይገባኛል ለማነስ ፈቃደኛ ነው ወይ? በሉልኛ። አጠገባቸው ያለው ሰው ለማነስ እሱን ለማጉላት ኢየሱስን ለማሳየት ወዳጆች፣ አንድ ትልቅ ነገር ያላስተዋለው ነገር ራሱ ሙሽራው መስማታቸው፣ ኡመን ሙሽራው መስማታቸው። ሰለሱን ጾም መዝማታችን ስለሱ እንድንናገር እንድንዘምር መጠራታችን ወደሱ ፖይንት ልናደርግ ሁልጊዜ የዓለምን ያለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲጠመቅ የመሰከርግለት እንመሰክርለት አለ። ደምቆ ይታይ ኢየሱስ፣ ገኖ ይታይ ኢየሱስ፣ ከብሮ ይታይ ኢየሱስ። ኢየሱስን የሚሸፍን ነገር ሁሉ ይከስማታ ያላችሁ ኢየሱስን ለመሸፈን የሚጥር ነገር ሁሉ ይከስማ። አገልግሎታችን ኢየሱስን አሳይቶ ይለቃሜ ወደ ኢየሱስ አመልክቶ ይለቃሜ። ወዳጆች፣ አ ሰሞኑን አንድ በጣም ትልቅ የሚዲያ ክርክር አለና ሚሊዮኖችን የሚያጨቃጭቅ ነገር ተወልደዋል። አሁን ኢትዮጵያ ውስጥ አንድ ትልቅ አባት ተነስተዋል። እመቤታችን ቅድስት ድንግል ማርያም ቤዛ አይደለች። ቤዛ ኢየሱስ ነው። የዓለም ቤዛ ኢየሱስ ነው። ይትናወጡ ነው። የዘላለምን ቤዛነት አግኝቶ የሚለው ቃል አንብበው። ቤዛ ኢየሱስ ነው። ለነፍሳችን ዋጋ የከፈለው ኢየሱስ ነው። የሞተልን ኢየሱስ ነው። ስብከታችን ኢየሱስ ነው። ክብራችን ኢየሱስ ነው። ከዛ አጅሬ ራሱን ገለጠ። ታቃላችሁ ለካ በሃይማኖት ኢትዮጵያ ነው፣ መንፈስ ነው። ሰሞኑን የተመጣው የምንወዳት ወዳት ብጽሕት የምንላት ማርያም ቤዛ ነች የሚለው መንፈስ መጣ። ለካ ራሱ ግልጥጥ ብሎ መጣ ክርስቶስን ሊሸፍን ምድሬን ከክርስቶስ ውጪ ከወንጌል ውጪ ሊያደርጋት የሚፈልግ መንፈሱ ራሱን ገልጦ መጣ። እኔ ሚሊዮኖችን የሚያተርፋው የእግዚአብሔር ወንጌል። ሄይ ሃሌሉያ። ሰዎች ጥላቸውን ለማርዘም በጣም ነው የሚታገሉት። በዚህ ዘመን ከብረው ለመታየት በጣም ነው የሚጋደሉት። ጎልቶ ለመታየት በጣም ነው የሚጋደሉት። አንደኛው ከሌለው በአጃቢ ብልጫ፣ በተቀባይ ብልጫ፣ በምዕመን ብልጫ፣ በስም ብልጫ ሚዜ ተረጋጋ ብሎ አጠባቸው ያለውን ሰው ሚዜ ተረጋጋ፣ ሙሽራዊቱ የሙሽራው ናት። እንዴት ነው? አንድ ታይትል አንድ ጊዜ አየሁ እና ጽፌው ነበረ በጊዜው ሁሉ ታይትሉ ዝም አለ። ታይትል አየሁ እና ታይትል ማለት ይሄ አሁን ፓስተር ወርቅነህ እንደምትሉት አይነት ታይትል ወይ ዶክተር፣ ኢንጂነር ወይ ወታደር ወዚ ታይትል በአጭሩን ለመግለጽ ነው። ታይትል የሰውየው ታይትል ተጽፏል። ሂዝ ሆሊነስ ይላል ከፊት ሲጀመር፣ ልክ እኛ ሀገር እንዳለው ብፁዕ ወቅዱስ መንበረ ምናምን ምናምን ኢዝ ሆሊነስ ሎርድ ኦፍ ሎርድስ ኪንግ ኦፍ ኪንግስ፣ መጨረሻ ላይ ሄዶ ሄዶ የስም ኦምባ ኦሉምባ ኦሉምባ። መንፈስ ጌታ ይገልጽ። እኛ ወደ ሙሽራው እናመለክታለን። ኢትዮጵያ ትስማ። ክርስቶስ እንላለን፣ ኢየሱስ እንላለን